እንግዲህ የሰው ወርቅ አደምቅ ቢባልም አባባሉ እኛ እንግዲህ እስካለንበት የራሳችን ነው። እግዚአብሔር በሰጠን ነገ የራሳችንም ሊሆን ይችላል፣ አይታወቅም። ፈጣሪ ማን ያውቃል? ሌላም የተሻለ ሊሆን እንችላለን። ግን እውነት ለመናገር እስካላችሁበት ነገሮችን ማስተካከል የምንችልበት መንገድ ብዙ ነው። እኔ ያለው ምንም እናንተ ሀሳብ ሊገባችሁ አይገባም ብላ ሜድሲን እናታችን፣ እህታችን፣ ሀሳቢያችን የክፉ ቀን ደራሻችን ይህ ስለ ያው እንግዲህ እንደዚህ አይነት ህይወት እንደዚህ አይነት ነገሮች እንድና ያድርገሻል። በጣም ቴንክ ዩ አንቺንም ለማመስገን ምስጋና በጣም ስለሚገባሽ ነውና በጣም ቴንክ ዩ። አሁን አመሰግናለሁ። ሰላም እንዴት ናችሁ? የቴዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ይበል። እንግዲህ የመጀመሪያው ዙር እንዳለ ጠቅላላ ጂብሰኑ አለቀ። በዚህ በኩል ኮምፖርሳ ተሆንትና አላለም ከሳምንታት በኋላ እንግዲህ ከአንድ ሳምንት በላይ ፈሽቶበታል ሊደርቅ። እንግዲህ እዚህ ጋር ኮምፖርሳ ተሆን ለመመሳሰል ቻክቻክ አርገነ ይሆን እንደዚህ ጨረስን። ምክንያቱም መመሳሰል መጀመሪያ ያለበት የተወሰነ እሱ በምስር ኮላ ነገር ተደርጎ ጂብሰን እየተበጠበጠ አሪፍ ጠርዝ ጠርዙን ቻክ አርገነው ጨረስን። እንግዲህ ከዛ በኋላ እንግዲህ በጥሩ አቋም ላይ ይገኛል። እዚሽ ጋር ደግሞ እንደምታዩት ቀለማችንን ፏርገን ነው ዋይት ብሮከን ቀለም፣ ክሬማማ ቀለም ለቤቱ የሚመጠን ነገር እንግዲህ ተፍታ ልናደረገው አስበናል። ይኸው እንደምታዩት ባለሙያ ዋሽዋሽ እያደረጉ ነው። በቃ የመጨረሻ የሚገርም ስራ ነው እየተሰራ ያለው እዚህ ቤት ላይ። ተአምራት ተአምራት እየፈጠርን ነው፣ ከሜርሲ ጋውነን ባለሙያዎችን አስተባብረን፣ ደስ ይላል። በጣም ነው ደስ ያለኝ። እዚህ ጋር ደግሞ ይኸው በቃ ኦልሬዲ ምን አፓርትመንት ቤት እያሰራው በሉኝ። እኮ በቃ ኢንጆይ እያደረኩ እያከትኩ ነው በቃ ጉራዬ ራሱ እንጂ ያሳየው በቃ የቪላውን። በኢየሱስ ስም በጣም ደስ ይላል፣ እመቤቴን ደስ ይላል። እዚህ ጋር ደግሞ ሀና ራሱ በቃ ከስርስር እንግዲህ እንዳይቦዙ እንዳይደብራቸው ቡና እያፈላች ቤቷን በስርዓት እንዲሰሩ እንግዲህ እየተንከባከበች ነው ሰራተኞችን። እሷም ደስ ብሏታል ይዋትስቲ እንግዲህ ሁሉም ነገር የተለፋበት በስተ መጨረሻም፣ ቀለሟ ፈፈሽ ብላ ደስ የሚል ይዘት ይዛ አቤት ቤታችን እንዴት እንደምታምር ልነገራችሁ አልችልም። ከዛ በኋላ እኔም ደግሞ ያለውን ነገር ለማስረዳት ብቅ ቅብ እያለው በቃ ደስ ብሎኝ ግድግዳ የተቀየረችው አሪ የተቀየረች ነው። እንግዲህ ዛሬ እግዚአብሔር ይመስገን፣ እንደ ሰው አይደለም ጌታ። እንግዲህ ያው እኛም ግድግዳ ለማየት እየበቃን ነው። ያንንም ለማሳየት ያክል ነው። እንግዲህ ትንሽ ከብዙ ነው ስራው ፕሮሰስ እያደረገ እንግዲህ፣ ዛሬ የቀለም መቀባት እንደዚህ ክሬም ቀለም እያስቀባን ነው። የሸዋወር ነው ነው ብቻ፣ ባጠቃላይ እዚህ ጋር አሪፍ ነው። ይህ ፓርት ግን የኛው ፓርት አሪፍ ነው። ያው አፈር ምናምን ስለሌለው እነዛን በቻክ መለስ ግን እነዚህ እንግዲህ ኮምፖርሳቱ አድርገን ከግድግዳ ጋር እያመሳሰል ነው ነው አሪፍ ነው። ብቻ በአጠቃላይ ደስ ይላል። እግዚአብሔር ይመስገን። ብቻ ደስ የሚል ነገር ነው ያለው። በጣም ነው ደስ ያለኝ እውነት ለመናገር ምክንያቱም ምን ልበላችሁ መሰላችሁ ቤተሰቦች፣ ለሰው ልጅ ሰው ከምንም በላይ ያስፈልገዋል። እና እንግዲህ እንዲህ እንዲያምር እንዲ ደስ እንዲለን እንዲህ በጣም እናንተ እኮ እንደዚህ ሙሉ መቻል አለባችሁ ብላ በቃ ምን ልበላችሁ እናታችን፣ እህታችን ከምንም በላይ ምንም መላት ሜልሲ ያለች እና ሜልሲ ጊዜ ይስጥልን ለማመስገን ያክል ነው፣ ምክንያቱም ይገባታል። በጣም በብዙ ነገር ጋይድ ታደርገናለች። ኖርማል ከሰፖርቲንግ በላይ ምክሯ በቤተሰብ ሁሉም ነገር ያልፋል። ነገ ሌላ ቀን ነው እና በደንብ ነው። በቃ የሆነ ምን ልበላችሁ ብቻ ከመላችሁ በላይ ነው እና ደስ ብሎኛል። ብቻ በአጠቃላይ እና ሜርሲዬ በጣም ቴንኪ፣ እግዚአብሔር ያክብርልን። ከምንም በላይ ያው በጣም የእግዚአብሔር በረከት ልጆች ያሉች ሰሆነች መልካም ነገር በእርግጥ ለራስ ነው። ቢሆንም ግን እኛ ራሳችን ከምናስበው በላይ ነው አንቺ ለእኛ ያሰብሽው። እና በጣም ቴንኪ። በጣም ነው ማመሰግነው። በእውነት ባለሽበት ሁሉ ልጆችሽን፣ ቤተሰቦችሽን፣ ሁሉ ነገሮችን ፈጣሪ ይጠብቅ። ከምንም በላይ እንግዲህ አስባችሁታል። ሰው የመሆን ሚስጥር ማለት ይሄ ነው ሰው ለመሆን ምንም ነገር አይገድብም። ሰው ብሔር አይገድብ፣ ማንነት አይገድብ፣ የአመጣጣችን አይገድበንም። ሰው ስትሆኑ እንደዚህ ነው። ሰው የጎደለው ብዙ ነገር አለ። እናንተ ጋር ያለ ነገር ሰው ጋር ላይኖር የሚችል ነገር ብዙ ነገር አለና በእውነት በጣም ነው የማመሰግነው። እውነት ሰው ነሽ። ሜርሲ የእውነት ሰው ነሽ፣ ከምንም በላይ ማለት ነው። ምክንያቱም ሰሙን ከባድ ነው። አሁን እኛ ወንድም ወንድሙ ላይ በቃ የመጨረሻውን የሚባለውን እንኳን ትንቢት እየፈጸምን ያለን ሰዎች ነን እና በዚህ እንኳን በህይወት ማዕከል ሆነን ወንድም ወንድሙ ንቱ እናቱ በሚናናቅበት ዘመን ላይ እንግዲህ አንቺ እግዚአብሔር አምሳል ጥሎልን ብዙ ነገር እንድናይ ብዙ ነገር አቅጣጫችን እንድናስተካክል እያደረሽ ነው እና በጣም ለማመስገን ምስጋና ከምንም በላይ ነው ይገባሻል። ከምንም በላይ እግዚአብሔር በመጨረሻም እንግዲህ የቀለሙ ሁኔታ በዚህ መልኩ አልቋል። ሀናና ባለሙያው ደግሞ እዚህ ጋር እየተወያዩ እንደሚያምር እየነገረችው ነው። ከዛ በኋላ ምንም በስራው ሁሉ በጣም ተደስቼ እዚያ አድርሰነዋል ያቺ ቤት ወደዚህ ቤት ተቀይራለች። በእውነት አሜሪካን አፍሪካን ወደ አሜሪካን ያመጣ ነው። በጣም ደስ ብሎናል። ለነበረን ሁሉ እናመሰግናለን። ሰላማችሁ ብዝት ይበል።